ሕገወጥ የመሬት ወረራ የነዳጅ አቅርቦትና ስርጭት ችግሮች ትኩረት እንዲሰጣቸው የወልድያ ከተማ ምክር ቤት አባላት አሳሰቡ። ምክር ቤቱ አራተኛ ዙር 11ኛ ዓመት 37ኛ መደበኛ ጉባኤውን አካሂዷል። ከሰው ኃይለ ሚካኤል ከምክር ቤቱ አባላት የተነሱ ጥያቄዎችንና ምላሾችን አካቶ ተከታዩን አዘጋጅቷል። የወልዲያ ከተማ አስተዳደር ምክር ቤት አራተኛ ዙር 11ኛ ዓመት 37ኛ መደበኛ ጉባኤ አካሂዷል። የልማትና የመልካም አስተዳደር ጥያቄዎች በምክር ቤቱ አባላት የተነሱ ሲሆን የወልዲያ ከተማ ተቀዳሚ ምክትል ከንቲባ ዱባል አብራሪ ለጥያቄዎቹ ምላሽ ሰጥተዋል። በከተማዋ እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውን የምክር ቤቱ አባላት ገልጸዋል። በሀገር አቀፍ ደረጃ የተጀመረውን የኮሊደር ልማት ለማስቀጠል ከተማችንን ለመቀየር እየተደረገ ያለው ስራ የበለጠ ጅምሩ የሚያምር ይህም ስራ በሌሎችም አካባቢዎች ተጠናክሮ የሚቀጥልበት ሁኔታ ቢኖር በጣም ጥሩ ነው። እንዳይሰማ ሰፈር ወዲያውኑ በታየበት ፍጥነት መንገዱ እንዲሰራ መደረጉ በዚህ ምክር ቤት ስም ትልቅ ምስጋና አለኝ፣ እንደኔ ምክንያቱም ምን አይነት ችግር እንደነበረ ስለምናውቅ ትምህርት ቤት ህጻናት መሄድ የማይችልበት ሁኔታ አሁን መንገዱ በጥሩ ሁኔታ የተሰራበት ሁኔታ አለ። ቀጣይ አሁን ባጃጆች የጀመሩበት ሁኔታ አለ። በገቢ አሰባሰብ በኩል የታዩ ውስንነቶች፣ ታጥረው የተቀመጡ መሬቶች መበራከትና ሕገ ወጥ የሆኑ ተግባራት መባባስ የሚታይ በመሆኑ እነዚህ ችግሮች በአስቸኳይ መቅረፍ እንደሚገባም የምክር ቤቱ አባላት ጠይቀዋል። ሕገ ወጥነቱ የነዳጅ ሽያጩ ብሶበታል እንጂ አልቆመም። እዚህ ከተማ ላይ እስኪ ከተማ ሄዱ መዓት መኪና ተደርድሮ ነው የሚገኘው። ነዳጁ ግን ሌሊት ነው የሚቸበቸበው። ዛሬም ሕገ ወጥ የሆኑ ቤቶችና አጥሮችን የሚሰሩ የሚከልሉ ግለሰቦች አሉ። ማን ያስነሳቸው? አልአግባብ ግለሰቦች ለስራ ድል ፈጠራ የተሰጣቸውን መሬት ወደ ባለቤትነት ይዞታነት አረጋግጠው ግን እየሰሩ ተቀምጧል። ስለዚህ ከተቀመጥነ በየደረጃ የተቀመጠው ሰው ህዝቡን ባናስበላውና ባናስጨፈጭፈው የተሻለ ይመስለኛል። ዝም ብሎ ለሪፖርት ብቻ ብናቀርበው ትርጉም የለውም። የወልድያ ከተማ ተቀዳሚ ምክትል ከንቲባ ዱባ ላብራሪ ሕገ ወጥነትን ለመከላከል ደንብ አስከባሪ በየክፍለ ከተማ መኖሩን ጠቅሰው ለተነሱ ችግሮች ፈጣን ምላሽ ለመስጠት እንሰራለን ብለዋል። ሰላም አስከባሪ አሉ እዚህ ከተማ ውስጥ ክፍለ ከተማው አለው። ስለዚህ ክፍለ ከተማው እነዚህን ምን ማድረግ አለበት፣ መጠቀም አለብን። ይህን በማሰራት ደረጃ ሚናችንን እኛ መወጣት አለብን የሚለው ነገር መወሰድ አለበት። አንደኛ ነገር ተቋሞችን ሊመጥን የሚችል አመራር የመሆን ችግር አለ። ይህን ሕብረተሰብ አስተባብሮ አደራጅቶ ከመስራት አኳያ አመራር ችግር አለ። አመራር ማስተካከል ጠቃሚ ይመስለኛል ማለት ነው። ከዚህ አኳያ በተደጋጋሚ እኛም ይግምግም ስለሆነ ምንም ችግር የመውሰድ ችግር የለም፣ ግን አያሻሽልም። ስለዚህ ማሻሻል አለበት። ካልሆነ ደግሞ በጣም ቪዥነሪ ለሆኑት ይሄን ችግር እኮ ብሰራው ለውጣ አመጣለሁ ለሚል ሰው ደግሞ መልቀቅ አለብን ማለት ነው። ለከተማዋ ሁለንተና እድገት እንቅፋት የሆነው የሰላም ችግር እልባት እንዲያገኝ የምክር ቤቱ አባላት የድርሻቸውን እንዲወጡ አቶ ዱባላ አሳስበዋል። ከሰላም አኳያ መሰረታዊ ለውጥ አለ። ነገር ግን በቅርብ ርቀት ሆነው አሁንም ልማቱም የሚረብሹ ክፉ የሆኑ ለከተማዋ ነቀር ሳይሆኑ በቅርብ ርቀት ይገኛሉ። እነሱን አንቀረን መጥፋት አለብን መጥላት አለብን። ይሄ የምክር ቤት አባል በየአካባቢው ያለውን አጠቃላይ ሁኔታ መረዳት እና መረጃ እየሰጠ አካባቢውን ከጽንፈኛ ማጽዳት አለበት። አይጠቅሙም፣ አጀንዳ የላቸውም፣ የዝርፊያ ቅርምት ነው፣ የሽፍታ ማዕት ነው ብሎ በግልጽ መንገር እና መነጋገር ያስፈልጋል። ምክር ቤቱ የተለያዩ ሽመቶችን በማጽደቅ ጉባኤውን አጠናቋል።